ቤተሰብ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ዲስክ ዩቲብ ተከታታይ ሰላም ናችሁ ከኔ ጋር አልሐምዱሊላህ። ረቢል ዓለሚን ዛሬ ደግሞ በአዲስ ቪዲዮ ብቅር እያለሁ ባረክላሁ ፊኩም። ዛሬ ደግሞ ወሳኝ ጥያቄ ነው ኢንሻአላህ። የዛሬው ጥያቄያችን እኔም በጣም ያስደመመኝ ያስገረመኝ፣ እና የምር ለሁላችንም የሆነ ትምህርት የሚሆን ነው ኢንሻአላህ እና ያው ብዙ ጊዜ በኒቃብ ጉዳይ ነው ስለ ኒቃብ ብዙ ጊዜ አወራለሁ ብዙ ጊዜ ይናገራለሁ ብዙ ጊዜ ስለ ኒቃብ ወደፊትም እናወራለን ኢንሻአላህ ለምን ብዙ ጥያቄዎች ስለሚመጡ ከኛ ደግሞ ተሞክሮ ብዙ ነገር ስለሚኖር ብዙ እህቶችን ትጠይቁኛላችሁ ግን ባለመመቸት አልመለስኩም ኢንሻአላህ ባረከላሁ ፊኩም እስኪ ሻይ እየጠጣችሁ ስታዳምጡ እና ምንድነው እንግዲህ ሀገራችን ላይ ብዙ የአረብ ሀገር እህቶች፣ ብዙ ቅመሞች በመዳን ቤት የምትሰሩ እህቶች ብዙ ጊዜ በሰው ሀገር ላይ ረጅም ጊዜ ስትኖሩ ወይም ደግሞ በሆነ አጋጣሚ አቋራሻችሁን አግኝታችሁ ወይም ደግሞ የሆነ ጓደኛ አግኝታችሁ ከእሱ ጋር የትዳር ህይወት ጀምሮ እና ልጆች ወልዳችሁ አልሆን ሲል ወደ ሀገር ትልኳችሁ አላችሁ። እንዲሁም ደግሞ አገር ቤት ጥጣችኋቸው ትሄዳላችሁ። ብቻ ላይ ሁሌ አንድ እህቴ ስደተኛ ናት። የአስራ ሶስት አመት ልጅ አለቻት። እናንተ አስተያየት ልሰጡበት ይገባል እና ኢንሻላህ የምትለው ምንድን ነው? ባረከላሁ ፊኩም እስኪ አብረን እናንብብ ማለት ነው። በነገራችን ላይ ይሄን ነገር ብዙ ጊዜ ነው ያነበብኩት። እህቴ ኢንሻአላ ለጥያቄ ሽርግጠኛ ላይ ቪዲዮዬን ታዳምጫለሽ ወይም ደግሞ ሼር አድርጉላት ኢንሻአላ። ብዙ ጊዜ ለማንበብ በጣም ተቸግሬ ነው ማለት ጥያቄዋ፣ አማርኛዋ በጣም የተጠጋጋና አንዳንድ እንትኖች፣ አንዳንድ ንባቦች እንትን ያለ አለው። ለምሳሌ የመጠጋጋት አንዳንዶች ሐረፎች ወይም ደግሞ ንባቦች አማርኛዎች ገብተው በጣም ነበር የተቸገርኩና ግን ከእሷ ለጥቃ ያየችው ኮሜንት ናት። እንደዚህ እንደዚህ ብላ ነው የጠየቀችሽ ብለ ያስቀመጠችልኝ መስፈርቱን በደንብ በኋላ ሳየው ግን ልክ ነው ማለት ነው። ባረከላው ፊት እና እንሻላ ውዴቶች፣ በስደት ያላችሁ፣ በተለይ እንደዚህ አይነት ስልክ ያላችሁ አማርኛ ለማንበብ ሞክሩ፣ ለመጻፍ በተለይ እንደዚህ ነገር እንኳን የሚገርማችሁ በእርግጥ አማርኛና እንግሊዝኛ ከበድ ይላል መሰል በተለይ ምንም የማያውቁ እህቶች ስደት ላይ ሲሄዱ አረበኛ ሲጽፉ እኔ ወላሂ አልችልበትም። በጣም ጎበዞች ናቸው፣ ማሻ አላህ ብያለሁ፣ ባረከላው ፊኩም እና ኢንሻአላህ፣ እስኪ እናንብበው ማለት ነው እና ምን ይላል እህቶቼ። እንሻአላህ ይላል ፋጡማ መሐመድ ይላል እንሻአላህ፣ እህቴ ይላል እህቴ። እኔስ ልጅም እናቴ ልልበስ አለች ግን ቆይ አልኳት እኔ ስደት ነኝ። እናፈራሁ ግና አስራ ሶስት አመቷ ነው ምከሪኝ ይላል ልጅቷ ማለት ነው። የኔ የኔ ቆንጆ አላህ ያሳድግልሽ፣ አላህ እስከ መጨረሻው በዲኗ ጠንካራ ጎበዝ የአረብ ወላሂ። በዚህ እድሜዋ የኒቃብ ጉጉት ካለባት ይቺ ልጅ በጣም ጠንካራ ናት። ግን አንድ ነገር ያስፈልጋታል። ምንድን ነው እሱ? ጠንካራ የሆነ አህለሱና የሆነ ከጎኗ የሚቆም ገባችሁ? ለምሳሌ በነገራችን ላይ የተወቸ የምር፣ በአሁኑ ሰዓት ላይ በተለይ በኢትዮጵያ ምድር ላይ ኒቃብ የሚለብሱ ሰዎች የሉም ማለት አይደለም፣ በጣም በብዛት አሉ። ወላሂ ትገረማላችሁ ማለት ለምን? ባለጌ በበዛበት መሀል ጨዋ የሆነ መሀል ላይ ቢቀመጥ አይታይም። ገባችሁ? ለዛ ነው ውሸታን በበዛበት ባህል እውነተኛ ተናጋሪ ቢኖር እንደ ቀልድ ነው የሚታይ። ብዙ ሊቃ ቢስቶች አሉ፣ በጣም ቁጥር ስፍር የሌላቸው የምር ነው የምላቸው። በዛ ልክ የሚወርድባቸው ውርጂ ያየ ብቻ ነው የሚያውቀው እና በዚህ ቦታ ላይ ያለ ሰው የተፈተነ ሰው ነው የሚያውቀው ማለት ነው። እና በዛው ልክ ደግሞ አንዳንዶች የሆነ በምርቃና እንደሚባለው ይለብሱና ሙስሊም ሴቶችን ያሰድባሉ። አንዳንድ እህቶች ደግሞ ኢስላምን ለማሰደብ ለሆነ ጉዳይ ይለብሱትና ከዛ ይወርቁታል። ከዛ በምኒቃብስቶች ብዙ ብዙ ይባላል። አልሐምዱሊላህ እኛ ሀገር ቤት ከገባን ይሄው ስራም እየሰራን ሁለት አመት አስቆጠርን ማለት ነው። ባረክላሁ ፊኩም እና ምን እላችሁ ፈልጌ ነው አንድ ነገር፣ ወደ ኸይር በመጣችሁ ቁጥር ጠላቶች አሉ ብዙ ነገር አለ። ለዛ ግን ከአላህ ጋር ግንኙነታችሁ ካማረ እናንተ የበላይ ናችሁ። ምሬ ነው የምለው። እና ምን ላችሁ ፈልጌ ነው እህቴ ልጅሽን ቆይ ያልሻት ምክንያት እኔም እገድፈዋለሁ በርቀት ግን አንዳንድ ብዙ ጊዜ መቆየት የለብሽም ግን እዛ አለችበት ቦታ ላይ ከእናትሽ ጋር እያለች ለምሳሌ በመነቀዋ ኒቃብ በመልበሷ ከጎኗ በዙሪያ በተለይ ቤተሰብ የሆነ የራስ የሆነ አካል ጠላትነት ከለላት ትልበስ የምረኝ ነው ካላት፣ ግን ቶሎ ብለሽ አንቺ ልጅሽን ወደሚመጥናት ቦታ ማድረግ ወይ ደግሞ መጠሽ ልጅሽን ከጎኗ መቆም መንከባከብ። አብሽሪ ማለት ነገ እኮ ይቺ ልጅ ማለት ነው፣ ምናልባት የሆነ አጋጣሚ ላይ አንቺና ልጅሽ ወላ የሆነ ቦታ ላይ ልትቀርቡ ትችላላችሁ። የምትደሰችባት ልጅናት ማለት ነው። ለምን? እንዴት ነው? እንዳልኩት ታቀላችሁ። በዚህ እድሜዋ በአስራ ሶስት አመቷ ኒቃብ የመልበስ ጉጉት ካላት ምን ያክል ይቺ ልጅ በጣም ለዲኗ ጠንካራ ነች። አላህም ስብሐነ ወተአላ ኢንሻአላህ፣ በአላህ ፍቃድ ለጥሩ ነገር ታጭታለች እና ህልሟን፣ ምኞቷን እውን አድርጊላት እህቴ፣ ምኞቷን እውን አድርጊላት። በተለይ በዲኗ ደግሞ የሚገርመው በአሁኑ እድሜዋ ኒቃብ ከለበሰች ዲኗን ከተማረች ለዲኗ ይሄን ያህል ዋጋ ከሰጠች የአስራ ስድስት አመት ልጅ ስትሆን ወላሂ አንቺ መጠች ትነግርኛለሽ ባህሪዋን። ለምን መሰላችሁ? አንዳንዴ ጥሩ ነገር ዝም ብላችሁ በተለምዶ በሰራችሁት ቁጥር እንደሱ ሲሆናል። ለምሳሌ ሰላት የሚሰግድ ሰው ሰላት ሳይሰግድ ሲቀር ይጨንቀዋል። ለምን ሱብሃንአላህ፣ ኸይር ነገር ነውና ማለት ነው። እንዲሁም ደግሞ በወንጀል የተጨመላለቀ ሰው ያ ወንጀሉ በወንጀል ላይ ወንጀል ነው የሚደርበው። እና ይቺ ልጅ ይሄን ያክል ለዲኗ ይሄን ያክል ለዲኗ ጎበዝ፣ ጠንካራ ከሆነች አንቺ ምን ላይ ነሽ? አንድ ሁለተኛ ለልጅሽ የማትሆኝበት ምንድን ነው ምክንያትሽ? ገንዘብ ነው ወላ? ከገንዘብ ልጅሽ ነገ ከገንዘብ በላይ ትልቅ ዋጋ ያላት። ዛሬ ላይ ይሄን ያህል ጉጉትና ይሄን ያህል ፍቅር ካላት ነገ አንቺ በእሷ ላይ የበላይ እንደምትሆኚ ብዙ ነገሮች እንደምትታደይ፣ ብዙ ነገሮች እንደምታገኝ ነው እኔ የምነግርሽ። ለምን መሰላችሁ? ወላይ ምሬ ነው። አንዳንዴ በሰው ቤት አቃለው ብለሽ ትያለሽ፣ ልትኖር ትችላላችሁ። እንደዛ አይደለም፣ እንደዛ አይደለም። እስልምና ሁል ጊዜ ምን ይወዳል? ንጹህ ነገር፣ ቆንጆ ነገር፣ ውብ ነገር ይወዳል። ምሬ ነው ምላችሁ። ወላ አንድ ነገር ልንገራችሁ፣ ንቃብ ለብሳችሁ ተሸፍናችሁ ስትወጡ እኮ ኮራ ዘና ብላችሁ ነው የምትሄዱ። አይታችሁ ተሆነ አንዷ አጭር ልብስ ለብሳ የሆነ የሚያምር ደስ የሚል ከልብሷ ጋር ማች አርጋ ቦርሳዋን፣ ጫማዋን ምናምን ለብሳ ስትወጣ የሚገርመው የሆነ ሰዓት ላይ ከሰው ጋር ትገጥማለች። ወይ አንዱ ቆንጅት እንዴት ነች ብሎ ለክፋት ይሄዳል። ከዛ ጋር ግብ ግብ ትገጥማለች። እንካቀመስ አንተ ማነህ? አንድ በገዛጇ ችግር አመጣ። ሁለተኛው የሚገርመው ነገር በሆነ ነገር ትሳቀቃለች። ልብሷ አጭር ነው እና ምናልባት የታችኛው እንትን የታየ ብላ ትጨነቃለች። ሁለት ሰዎች ለብዙ ነገር ይፈልጓታል እንግዲህ፣ ለጥሩ ነው አልላችሁም፣ ታውቁታላችሁ። እንደሁም ደግሞ እነዛ ባለጌዎች የእሱ አይነት ሰዎች ስሜታቸውን እንደፈለገው ይጫወቱባታል። አሁን ተደፈርኩ ብትል ጥፋቱ በማን ነው? እና ምንላችሁ ፈልጌ ነው የተሸፈነች ንግስት ወይም የተሸፈነች እንስት የተሸፈነ ብቻ ነው የሚያውቀው። እና እህቴ እዚህ ጋር ማለት ነው ልጅሽ ጉጉቷን አትንፈጋት። አንቺ ቆይ ስትያት በቆየች ቁጥር እድሜዋ በጨመረ ቁጥር አንዳንድ ነገሮች ጋር ብዙ ነገር በተቀራረበች ቁጥር የሚመጣ ነገር አለ። ምሬ ነው ምላችሁ። በተለይ አሁን ፊትና በበዛበት ሰዓት ከባድ በሆነበት ሰዓት በተለይ በአሁኑ ሰዓት ልጆች ፍላጎታቸው ብዙ ነው። ካአሁኑ ግን እንደዚህ ካልኮረኮልሻት እንደዚህ አይነት ነገር ከራሷ ሲመጣ ደግሞ ከራሷ ሲመጣ አብረሻ ጎበዚት፣ አብሽሪ ካላልሻት በኋላ በኋላ በጣም ይከባድ ነው። የሚገርመው አንድ ነገር ልንገራችሁ። ብዙ እቶች ስደት ያላችሁ እቶች ብዙ ሴት ልጆች አሏችሁ እና እመለከታለሁ። የአስር አመት ልጅ ነው ቁርአን ሐፍዘዋል የአስራ ሁለት አመት ልጅ ተውሂድን ምናም ብዙ ቀርተዋል ልክ ሁነው ወይም የ15 የ16 አመት ድረስ ሁነው እናታቸው መጣ ወይም ደግሞ ከስደት እናታቸው መጣ ከልጅ ጋር ጥሩ ህይወት አሳልፋለሁ እንደዚህ ያህል አደርጋለሁ ብለው ባሰቡ ሰዓት የሚከሰተው ክስተት ሌላ ጉዳይ ነው። ለምን እንደሆነ ታውቃላችሁ? መጀመሪያ አልተኮረኮደም። በእርግጥ የዛን ቀን ሀፊዝ ነበረኝ፣ ብዙ ነበረ ሀዲስ ተናጋሪ፣ ብዙ ነበረ። አሁን ላይ እናቴ ምን አገባሽ፣ ከዛ ምን ማለት ትጀምራለች አንቺ እኮ ገንዘብ እየላክሽ እንጂ የእናትነት ፍቅር አላሳየሽኝ፣ ማለት ትጀምራለች። ብዙ ነገር አለ ወላሂ ነው ምላችሁ። እና ይሄ ነገር ስላለ እህቴ፣ ልጅሽን አላህ ያሳድግልሽ፣ አላህ ይጠብቅልሽ። አንቺ ነቃብለሽ ወይ ጠንካራ የዲን ባለቤት ካለ ለነሱ አስጠግተሽ ከጎኗ እንዲሆኑ ወላሂ በብዙ ነገር እንዲያግዟት፣ በተለይ በሚመጣ ትችቶች። ምሬ ነው ምላችሁ። የሚገርም አንድ ነገር ልንገራችሁ። እናቱ ወልደዋለች ስኬትን ማን ነው በእኔ ኒቃብ አይደለም በምንም ማንም አይናገራት። ለምን አንድ ነገር ልንገራችሁ እኔ ማንነቴን አውቃለሁ። አንድ ሁለተኛ የኔ እንትኔን ይሆናል አይደለ እስልምናዬ ምን እንደሚያዝዘኝ ምን እንደሚለኝ ምንድን ነገር ብሰራ የበለጠ እንደሚያደርገኝ ስለማቅ እነዛ ሰዎች ከጀርባ የሆነው ሊሳደጉ ይችላሉ። ፊትለፊቴ ግን ወላሂ ምንም አይሉም። እንደውም ብላክስ የተሻሉ ነው። እና መላችሁ ፈልጌ ነው። አንዳንዴ ህፃን ልጅ ናት፣ ገና ነች፣ ገና ገና እንጮጮ ናት። የምር ነው ምላች በተለይ አሁን 13 ዓመት ልጅ በአረቦች ወይም በውጩ አለም በጣም ትልቅ ሴት ናት። ግን የ13 ዓመት ልጅ በጣም ህፃን ናት። ለዛ ስለሆነ በጣም ጥንቃቄ፣ ምክር አንዳንድ ነገር ያስፈልጋል። ልጅነትም አለባት አንዳንዴ አሁን ንቸ ተጫውታላ በቃች ስቅ በቃች ያ ነገር ስላለ እህቴ ተጎኗ ልትሆኚ ይገባል። ወይም ከጎኗ አብሮ የሚቆም ሰው ያስፈልጋታል እንድትለብስ ገፋፊያት። አንቺም እንሻላ ባረክላሁ ፊኩም ውዴቶቼ። እናንተ ደግሞ አመለካከታችሁን አስተያየታችሁን ስጧት እንሻላ።